አልብሶት እሺ። በጣም ነው የምታምሩት። ትኩል ያድርግልኝ፣ ትኩል ያድርግልኝ፣ ለአገሯ መሬት ያብቃልኝ። ደስ ያለውን አጋጣሚ እስትልኝ ደግሞ እሷ ሲሆን አለ እዛ እንደሷ ሲሆን እሷ ላቅ ያለ ደግሞ እናት አባት የሚያከብር ወገን የሚያከብር ጓደኛ ይጣልላት። ከፍ ያርጋል። ጠዋት ስትፈጠር እስተመጨረሻው ድረስ እንዲህ አለ አለም አለም

በሰላም በሸራ ቤታችን ያግባና የተወለዱትን እግዚአብሔር ከፍ ያድርግልኝ። አንድ ኑሩ ወጣ ሙላው ነው የሚያስመርቅ። እግዚአብሔር ተመረቀሽ ልጄ። ደግሞ እሷን የሚያስመርቅ ፍጥረት ይስጥልሽ ወርቅ። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። ዛሬ ከመናገራችሁ በላይ ማለት ነው የሰው ደስታ ለካ እንዴት ያስደስታል ማለት ነው። እንግዲህ ከመግቢያ ላይ ያያችሁት ብዙዎቻችሁ ቤት ዩቲዩብን ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ያው አሁን ከዩቲዩብ ጠፍታለች፣ ግን ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው እና ያው እንግዲህ በቅርብ ትመጣላችኋለች ብዙ አጋጣሚ በአዲስ ስራ ማለት ነው። እና እንግዲህ ዛሬ የሰራችው ነገር እውነት ለመናገር በጣም ነበረ ደስ ያለኝ። በተመስጦ እያየሁት ነው። በቃ ልክ እኔ እንዳደረኩት ልክ እኔ ለቤተሰቦች እንዳደረግኩት ያለው የተሰማኝ ምን የቤተሰቦቿ ያለው ነገር በቃ ለቤተሰቦቿ እንዴት እንደሚመርቋት አድርጓል ነው ይሄን ነው ምላችሁ ነው አንዳንድ እህቶች ራሱ ከዚች ከጀግናት መማር አለባቸው። ምክንያቱም ብራቸውን አልባሌ ላይ ለወንድ ከምሰጡ አሁን ለወንድ ብትሰጡ ላልሆነ ሰው ብትሰጡ አብዛኞቹን እህቶች እንግዲህ ብራቸውን በወንድ እየተበሉ ሲያለቅሱ የምናያቸው ትንሽ ሳይሆኑ በርካታዎች ናቸው። በተለይ በፌስቡክ፣ በቲክቶክ በተለያየ ነገሮች በጣም ለመስማት የሚዘገን ነገር እያየን የማየው ነገር ግን እንደዚህ አይነት ጀግናዎች፣ እንቁ እህቶች ደግሞ ቤተሰቦቻቸውን የሚያስደስቱ ቤተሰቦቻቸውን የሚመረቁ አሉ ማለት ነው። እና እውነት ለመናገር እኔ በጣም ደስ ያለ በጣም ደስቴን ራሱ ነው መቆጣጠር ያቃተኝ በእውነቱ ከሆነ ማለት ነው። እና እያስመሰሉት አይደለም። በዚው አጋጣሚ ለነገሩ ነው ማስመሰል አልወድም በጭራሽ። ከምጠላው ነገር አንዱ ማስመሰል እና ውሸት አልወድም ማለት ነው። ይሄ የራሴ ሰባይ ነው ማለት እና እንግዲህ ዛሬ እንዳያችሁት ከመግቢያ ላይ ያው ብዙም የሰው ቪዲዮ ተፈላጊ ስላል አይደለ? ያው በሳይለንትም ቀንጨብጨብ እያደረግን አይተነዋል ማለት ነው። እንግዲህ በቤት ዩቲዩብን የምታውቋት ሰዎች አላችሁ ብዬ ተስፋ አደርጋለሁ። ያው እንግዲህ ዛሬ ያደረገችው ለናዝረባሁ በጣም ደስ የሚል እንግዲህ የወርቅ ካባ አልብሳቸዋለች ማለት ነው። በጣም ደስ ይላል የእውነት እንግዲህ ቤተሰቦች ይህን በዚሁ አጋጣሚ ሺህ አመት ያኖር። እንግዲህ እውነቴን ነው የምልና አንድ አንድ ምርቃት ቤት ላይ እየተያየሁኝ ነበረ። በጣም ነበረን በያ የመጣ ማለት ነው። እንግዲህ ይህም አለመሆኑ እንግዲህ ያ በጣም ያሳዝናል። ሀገራችን ሰላም አለመሆኑ ነው ይህ ሁሉ ያደረገን ማለት ነው። እግዚአብሔር ደግሞ ሰላም ሆኖ ሀገራችን እንግዲህ አንድ ቀን ከቤተሰቦች ጋር ተገናኝተሽ እንዲሁም እኛም እንደምንገናኝበት እንደምንገናኝ ተስፋ አደርጋለሁ ማለት ነው። የእኔ ቆፍጣና የእኔ ቆፍጣና ጀግና ና እህቴ ጎንደሬ ጎንደር የእኔ የኔ ባቶኝ ቆጨ የነበር ታዲያ ምን ዋቃለው ማለት ነው። እና እኔ አንቺ ጓደኛ በመሆኔ በጣም ደስተኛ ነኝ። ምክንያቱም ምንም በቃ ከአንቺ ብዙ ነገር እማራለሁ። ምክንያቱም ሰው ማንን ይመስላል ሲባል አዋሃዱን ይመስላል ይባላል ማለት ነው እና ሁሌም ከጥሩ ሰው ጋር ስንውል ጥሩ ነገሮች፣ መልካም ነገሮች በቃ ቁም ነገር አዘሎች እንማራለን። ከመጥፎ ሰዎች ጋር ስንውል ደግሞ መጥፎ ሰዎችን በቃ የእነሱን የሆነ ተረት ተረት ያልሆነ ስድጎችን፣ የተለያዩ ነገሮችን እናስተናግዳለን ማለት ነው እና ሁሌ የምንላቸው ፈልጌ ነው። ብዙዎች አሁን አለን፣ በቃ ጓደኛ አንመርጥም፣ ሰው አንመርጥም፣ ከዛም ከዛም ከዛም ከዛም እንልና በቃ ጥሩ ምጋነው እንትን እንልና ልክ እኛንም እንድርጎ ዝንብ ያነካኩናል ማለት ነው። ይሄ ፈጽሞ ስህተት ነው ብዬን የማስበው እና ሁሌ ማዋራች ልናሳምር ይገባናል። ብዙቶች አሁን አለን። አሁን እኔ ብዙ ነገር ማውራት አልፈልግም። አቶና ብቻ በጣም ነው ደስ ያለኝ፣ የእውነት በጣም ነው እኔ ደስ ያለኝ። መቀደስ ግን ከምናግርሽ በሬ ሜኔጅር እና እንግዲህ ቤተሰቦችን ፈጣሪ ይጠብቅልሽ። በአካል ለመገናኘት ሲያውቃሽ ነው የምለው፣ የእውነት ነው የምላችሁ እና በቤት በእናት አባት መመረቅ የእውነት ምንኛ መታደል ነው። የእውነት በጣም እኔ እንጃ፣ እኔ አላውቅም። ምርቃት ጥሩ ነው። በነገራችሁ ለቤተሰብ እናት አባት ይመርቃችሁ፣ ማንኛውም ሰው ይመርቃችሁ፣ በቃ ትልልቅ ሰዎች ይመርቋችሁ። እናት አባትም ብቻም ሳይሆን አለኛውን በስደት ላይ ሆነን ለማንም ውርጋ ጥፍር ከምንልክ አሏደል እንዴ፣ በገዳሙ ነው ጥሬ ቆልጥ ነው ውሃ ጠጥተው አሉ አይደለ እንዴ፣ ሀገራችን ሰላም አድርግልን ስደተኞችን ሰላም መልስልን የሚሉ አሉ። ለእነሱ ማድረግ እንደዚህ አይነት ነገር ያስደስታል። ግን እንዳልሆነ ሰው ግን ልንብር መዝራት ለማይመለከተን ነገር እንደ እርጎ ዝንብ መግባት ፈጽሞ ስህተት ነው ብዬ ነው ማስብ። እና የምር ቤት በጣም ደስ ይገኛል። ማርያምን ማርያምን በጣም ከሚገባ በላይ በቃ እኔ ግማሹ እንደሁም ማዳመጥ አልፈለኩኝም፣ የእውነት ማለት ነው ብቻ እግዚአብሔር ሀገራችን ሰላም አድርጎልን የእውነት በሀገራችን ልንኖር ሁላችንም መልካም ፈቃድ ይሁን። ቤተሰብ እንደዚህ እየጓጓ በቃ አብዛኛውን ቤተሰብ ታውቃላችሁ፣ በረዥም አመት የተቀመጥን የእኛን ገንዘባችን ሳይሆን እኛነታችን የሚፈልጉት ማለት ነው። ግን ያው ሀገሪቱ ያለችበት ሁኔታ በጣም ከባድ ነው ማለት ነው እና የእውነት እኔ በጣም ደስ ብሎኛል። የኔ ጀግናት የኔ እንቁጣ ታሪክት በቃ ከአንቺ ብዙ እኛ እንማራለን። አሁንም ከዚህ የበለጠ ደግሞ በትልቅ ነገር እንጠብቅሻለን የእውነት የመንግስት ራሽ ትልቅ ነገር አድርገሽ በቃ ለራስሽም ጥሩ ለሰዎች ማስተማሪ ቁም ነገር አዘሎች እንደምትለቅልን ተስፋ አድርጋለሁ ማለት ነው። ውድ ቤተሰቦች እና እኔ በጣም ነው ደስ ያለኝ ዛሬ። የእውነት በጣም ደስ ስላለኝ የማወራውን እራሱ አላወኩም፣ ዝም ብዬ ነው በዘፈቀደ ስላላችሁ ማለት ነው። እና በጣም ነው ደስ የሚለው በጣም ከዛ ባሻገር ደግሞ ጓደኞችሽም በጣም ምርጥ እህቶች ናቸው፣ የእውነት ሊመሰገኑ የሚገቡ እነሱን አለማድነቅ ነው ንፉግነት ነው። አንዳንድ ሰዎች ከእህድ የሚበልጡ ሰዎች አሉ። አንዳንድ ሰዎች ደግሞ ዝም ብሎ የሆነ ዥዋዥዌ የሚጫወቱ ሰዎች አሉ። ስለዚህ እነሱን ሰዎች ስታይ እና ከደህናዎች ጋር በጣም ደስ ይላል ማለት ነው እና እንደነዚህ አይነት መልካም ሰዎችን ጥሩ ሰዎችን አስተሳሰብ ያላቸው ለሰው ልጅ ክብር ያላቸው ሪስፔክት ያላቸውን ሰዎች ሁሌ ሰው ጥሩ ስናደርግ ብቻ ሳይሆን ያ ሰው ማመስገን ያለበት እኛ መጥፎ ስናደርግ ለምን ብሎ ጠይቆ ምስጋና እንጂ ሌላ ነገር ጥላቻ፣ ክፋት ያኔ ተገቢ ነው ብዬ አላስብም። እና እንደነዚህ አይነት መልካም ሰዎችን ያብዛልን እንልና እነሱንም አለማድነት ነ ግነት ነው። በዚሁ አጋጣሚ ኢዮሀ ሚድያም ያው በጣም ደስ ይላል ምናምን እና እኔንም ማስቀነታችሁ ያው በዚሁ አጋጣሚ ያው ኖርማል ነው እንግዲህ ምንም ማድረግ አይቻልም። ብቻ በጣም ደስ ይላል የምር በጣም ነው ደስ ያለኝ እኔ ከምንም በላይ እና እንግዲህ እኔ ለምሳሌ የጠብቀሽ ባለሽበት ሁሉ ማለት ነው እንግዲህ ብዙ ወደፊት ይቀጥላል። ማዝኔ የኔ ጀግና የኔ አንበሳ የኔ እንቁ። እና ብዙዎቻችሁ እንግዲህ በአረብ ዓለም የምትገኙ ከሷ ተማሩ፣ ከሷ ብዙ ነገሮችን ተማሩ ማለት ነው። እንግዲህ ዮሐን የሄዳችሁ እዩ ማለት ነው ትምህርት ትወስዱበታላችሁ በነገራችን ላይ ማለት ነው ቁም ነገር ትወስዳላችሁ፣ ትምህርት ትወስዱበታላችሁ። እና አንዱ ከአንዱ ነው እኛም ትምህርት የምንማረው ማለት ነው። በጣም ደስ ያለኝ ለመናገር ማለት ነው፣ እንደሰውኛ ከሆነ በጣም ደስ ይላል። እንግዲህ ከዚህ የበለጠ ደግሞ በትልቅ ነገር እንጠብቃለን። እኛም ያንቺን ፈለግ እየተማርን ደግሞ እኛም ደግሞ አንዳንድ ነገሮችን እናረጋለን ማለት ነው። ሰው ማንን ይመስላል? ከመግቢያ እንዳልኩት አዋሎን የሚባል ነገር አለ ማለት ነው። እና እኛም ከአንቺ እንማራለን ማለት ነው። ስለዚህ በጣም ደስ ይላል። በእርጭ ጠንከሬ እንግዲህ የኔ ጀግና የኔ እንቁ የኔ ቆፍጣና የኔ ቆፍጣና ጎንደሬ ማለት ነው። ደግሞ እንደዚህ ይዝኝ ደግሞ ዘረኛ በሉ እነዚ ዘረኛ ነሽ ማለታችሁ አይቀሬም። ዘር አለኝ ዘረኛ አይደለሁም። በነገራችን ላይ እናንተ እንደምትሉት አይደለም። እና ይህን ይመስላል እንግዲህ። ይህን ያህል ካወራው ይበቃኛል ማለት ነው። በተረፈ እንግዲህ ባህሉን ያከበሯችሁት እንግዲህ መልካም ባህል ብያለሁ። ያው እኛ ከመዳም ኩሽና አክብረናል። በድሜ ትንሳኤ እየመጣ ነው። እንግዲህ ከታሪ ሀገራችን ኢትዮጵያን ስለመረገጉት በሀገራችን ደግሞ እንድናከብር ፈጣሪ የለም። የምለው ከዚህ በሻገር የምለው የለም ነገር የምለው ማለት ነው። እና እንግዲህ ቤተሰቦችን ፈጣሪ ጠብቅልሽ፣ ፈጣሪ ጠብቅልሽ። ከሁሉም በላይ ደግሞ እንግዲህ በአካል እንድታገኛቸው ሁሉ የምኞታችን ነው ማለት ነው። እንደዚህ እንግዲህ ካክታቸው ከሁሉ ነገራቸው አንቺን ለማየት እንደፈለጉና እንደጓጉ ነው የሚንጸባረቅባቸው ማለት ነው። እንግዲህ በአካል ደግሞ ተገናኝታችሁ ለማየት ያውቃችሁ እና ብዙ ቤተሰቦቻችን እንግዲህ በዩቱብን እየገባችሁ እና ሰብስክራይብ ላይ በነገራችሁ ላይ የቻናሉ ተመልካዮች ምንም በጣም ከባድ ነው ማለት ነው ለመናገር ያው እንግዲህ፣ የቻናችን ደግሞ በአዲስ ነገር እንጠብቃለን ያኔ ማለት ነው። አሁን እንግዲህ እንደ ፋንታ የጎንደሬው አርቲ መርቲ ማውራት ስለማትፈልግ ኖርማል ነው ብሽሽ። ለማንኛውም ሰላማችሁ ብዛ ውድ ቤተሰቦች በያላችሁበት ያለም ዳርቻ ሰላማችሁ ጉዙ ትስረሰብ ሲዛ አይደለም ተጣሩ የኢትዮጵያ ሀገራችን ሰላም ያድርግልን።